መነሻ ጥቅሳችን ሐዋርያት ሥራ አንድ ስምንት ላይ ለሕዝቡ እንድንሰብክና በሕያዋንና በሙታንም ላይ እንዲፈርድ እግዚአብሔር የሾመው እርሱ መሆኑን እንድንመሰክር እርሱ ራሱ አዘዘን። በእርሱም የሚያምን ሁሉ በስሙ የኀጢአትን ስርየት እንደሚቀበል ነቢያት ሁሉ ይመሰክሩለታል። ኢየሱስ ያድናል! አዎ አዎ! ከኃጢአት ባርነት! አዎ አዎ! ብቸኛ ሰጪ ነው! አዎ አዎ! የዘላለም ሕይወት! አዎ አዎ! መስክር!

ለቤተ ልሳን መቴ ዮም ያዋደሞ አገልግሎት ቱታ በዮሐንስ ወንጌል 3:16 መሰረት ዮሐንስ ወንጌልን ሰሶን ቶምኔ ሎኔ ለሆነ ኪታብ ሙሰጋል ሾቶ ኢስናክ ኢናማ የጌታችንና የማዳነታችን የኢየሱስ ክርስቶስን አዳኝነት በመስበክ ላይ የሚተጋ ህብረት ነው። ከበጣይና ዋሉ ምሰም እኛ የምናወራው ነገር ምንም ቋንቋ የለንም መድኃኒት ኢየሱስ ክርስቶስ መሆኑን አዳኝ ኢየሱስ ክርስቶስ መሆኑን መስበካችን ነው። ከዚህ መንፈሳዊ አገልግሎት በተጨማሪ መልሶ በማቋቋም በእርዳታ በትምህርትና ስልጠናዎች አስተዋጽኦ በማድረግ የታወቀ አገልግሎት ቡድን ነው። እግዳቸው ማይብረን እና ይህ የግዳቸሞ ቃለህት ቤተ ክርስቲያናት አገልግሎት ወንጌል ስርጭት አገልግሎት ቡድን ከተመሰረተበት ጊዜ ጀምሮ አመታት የተፈራረቁበት ቁጥር አመታት በተፈራረቁበት ጊዜ ላይ መካሪ ደጋፊ በማጣት የመንፈሳዊ ስልጣናዎች የጥረት ምክንያት ይህንን ትልቅ ራዕይ ይዘን እዚቹ እንድንቀር የሚያደርጉ ብዙ ነገሮች ነበሩ እና በእንቅስቃሴ ላይ በጊዜ በነበረው በጊዜ ላይ በነበረው ውስጣዊና ውጫዊ ተግዳሮቶች ቢገጥምም አይነተ ብዙ ፈተናዎችን እያለፈ በአሁኑ ጊዜ ደግሞ አይነተ ብዙ የሆነ ፍሬዎችን እያፈራ የሚገኝ የወንጌል ስርጭት ስራ የሚሰራ ቡድን ነው ማለት ነው። ከዚህም ጋር በተጨማሪ በመርዳት ቡን ደካሞችን በመርዳት በዙሪያ ያሉ ቤተ ክርስቲያናትን በማነቃቃት ላይ ያለው የዚህ ዘመን ታድሶ አገልግሎት ቡድን ነው ይላል ሪፖርት። የዚህ ዘመን ታድሶ ብለን ስንሰይም ለማን፣ ለምንድን ነው? በዚህ ዘመን ላይ ቤተ ክርስቲያን በደንብ አድርገ መስራት ያለበት ሁለት ተሊኮ ነው። የመጀመሪያ ተሊኮ ወንጌልን ማድረስ፣ ሁለተኛ ተሊኮ ደግሞ ደካሞችን መርዳት። ይሄ አገልግሎት በሆነ ዘመናት ላይ ቆሞ ነበር። አሁን ግን በተሻለ ሁኔታ ታዲሶን በማድረግ እያገለገለ ያለበት የአገልግሎት ቡድን ነው። የህብረቱ ዋና ተልዕኮ የኢየሱስ ክርስቶስን የምስራች ቃል ለኢትዮጵያውያንና ለሌሎች ህዝቦች በማወጅ ያመኑትም የክርስቶስ ደቀ መዛሙርት እንዲሆኑ በማድረግ እግዚአብሔርን ማገልገል ነው። ተልዕኮን እንፈጽማለን። ተልዕኳችንን ሰምቶ ወንጌልን ሰምቶ ወደ ጌታ የመጡትን ማን የሚከተሉ እናደርጋለን? እግዚአብሔርን የሚከተሉ ደቀ መዝሙርት እናደርጋለን ማለት ነው። ይህንንም ተግባር የምትፈጽመው በመጽሐፍ ቅዱስ እውነተኛ ትምህርት ህዝብን በመዳሰስ ነው። በተለያዩ ዘመን ደቀ ዘመን አምጪ የሆነ ደቀ መዝሙርትና ተግዳሮትና የሐሰት አስተማሪዎችን በማወገዝ ወይም በመቃወም አማኞች ከእግዚአብሔር ጋር ያላቸውን ጤናማ መንፈሳዊ ግንኙነታቸውን እለት እለት እንዲያድሱ በማድረግ ነው።

ስለዚህ ህብረት ይሄንን እየፈጸመ ያለው ህብረት ነውና ህብረቱ ይሄንን አገልግሎት እየፈጸመ ያለው የታቀፉ ቃለ ህይወት አጥቢያዎች ግል የአጥቢያውን የወንጌል አገልግሎትንና አስተዳደራዊ መዋቅራዊ ማዋቅራዊ ስራን በማያሻማ መንገድ ነው። ይሄንን አገልግሎት ስናቀርብ ከዚህ ከፍ ብሎ የአጥቢያዎች ህብረት አለ። ከላይ ሐናን ኮሊን ቃለ ህይወት ይስኩ መዋቅሬ አማጠማዮ ህብረት አገልግሎት

በህብረት በመኖር የገሃነም ደጆች መዝጋትና የተሰጠንን ታላቁን ታላቆን ተልእኮ በመወጣት የእግዚአብሔርን መንግስት ማስፋፋት ነው። ዋይቅ ንየኖ ከበዮ ወራ ከዋሰገር የማ

ለኛም አደጋ ነው። ኦዲ ሙልሲክ የአገልጋዮችና የመጡበትን አጥቢያ ምስጢር መጠበቅ ነው። ቢሻት ዋህቶ ቤተ ክርስቲያን ምስጢር የገሪም አገልጋዩ ምስጢር የገሪም። ይሄ ማለት ምን ማለት ነው? እ ወንጌላ ዋሮሉች ሃይማኖት ደረጃ ዋሮሉች ቃለውት መሳ እጠንሶሉች እንዳይፈጠር የአገልጋዮችን የቤተ ክርስቲያኗን ምን መጠበቅ ነው? ምስጢር መጠበቅ ነው።

ጠንቅቀን መቆም ነው፣ ሀሰትን መቃወም ነው፣ አለመደራደር የሚሉ ናቸው። ሌላኛው የህብረቱ አደረጃጀቶች አሉ። ህብረቱ አደረጃጀቶችን በተመለከተ ምንድን ነው የሚለውን እናያለን። የመጀመሪያው የህብረቱ መሪዎች አሉ። ስን አስራ ሁለት ከቤተክርስቲያን ስንትስ ሰው ከአባላት ነው ከመሪዎች ከመሪውስ ለምን

ከሚያገለግሉበት ኢዲጋ ታገኝቶ እየሄዱ አሁን መንፈሳዊ ዘርፍን ወክሎ ወንድማችን ወንጌላዊ ወንድሙ ከበዳ ነው ያለው። ስለዚህ አደረጃጀት ሁለተኛ ይሄ ነው። ሶስተኛ ዲያቆናት ናቸው። እነዚህ ዲያቆናት ከአምሳ ሰው እስከ ስልሳ ወንጌል ስርጭት በአመት አንዴ በሚነድበት ቦታ ላይ

የተጠናቀቀበት ሁኔታ ነው የነበረው። በቪዲዮና በአውዲዮ የተሰራው መዝሙር ብዛትን በተመለከተ በቪዲዮ እስካሁን ሶስት፣ በአውዲዮ አምስት፣ በድምሩ ስምንት መዝሙሮች የተሰራበት ሁኔታ አለ። የመዝሙር አይነቶችን እና ስታይልን በተመለከተ ምርጫ ተደርጓል። ስታይላም መረንጣመት አሰልጣኞች እዚህ ነበሩ። መዝሙር መልእክትም መረንጣመት መልክቱ ምን ላይ ማነጣጠር አለበት ወንጌል በጥንት ያከማኑ

ሁለተኛ እማኖ ቻቾ 2006 ላይ 105 ሰው ወደ እግዚአብሔር መንግስት ተቀላቅሏል። ሁለተኛ ገባባ 2007፣ 87 ሰው፣ ጦምሳ 2008፣ 53 ሰው፣ ሶንዳ 2009፣ 50 አራት ሰው፣ ኡያያ አዲስ ኪዳን 2010፣ 51 ሰው፣ ጎርጣንቾ 2011፣ 75 ሰው

ከመጽሐፍ ቅዱስ ውጭ የሆኑ አሰራሮችን ፈጽሞ መከላከል። የአባቶች መታሰቢያ ቦታ መጎበኛት ከዚህ በፊትም አቅደን ነበር፣ እስካሁን አላረገንም። ቦብቾ ሄደን መታሰቢያ ቦታዎችን ወንጌልን እንዴት እንዳገለገሉ ሀሳብ የምንቀበልበት ቦታ ጉብኝት እናደርጋለን። መንፈሳዊ ማነቃቂያ ፕሮግራም ማድረግ፣ ከዚህ በፊት በመዝሙር ምረቃ ጊዜ ላይ ይህንን አድርገናል። ቀጣይ ጊዜ ደግሞ ትልቅ መንፈሳዊ ኮንፍራንስ አዘጋጅተን

እና የህብረቱን ምስረተ በዓል በተመለከተ ይከበራል። የህብረቱን ምስረተ በዓልን በተመለከተ ህብረቱ ከተቋቋመበት እስካሁን ወደ 16 ዓመት ሆኖታል። ይህንን ፕሮግራም ምክንያት በማድረግ በመጀመሪያ የተጠናከረ ህብረት በመፍጠር ስድስቱ መጥቢያ አባቶች አገልግሎት ዘርፍ፣ የሴቶች አገልግሎት ዘርፍ፣ ወጣቶች አገልግሎት ዘርፍ፣ የልጆች አገልግሎት ዘርፍና እና የሁሉም ቤተክርስቲያናት የኮይራ ጥሪ ተደርጎ በዓሉ ምረቃ በተካሄደበት ቀን መጋቢት 5052018 ላይ ትልቅ መንፈሳዊ ኮንፍራንስና ክብረ በዓል እናዘጋጃለን። ይሄንን በጊዜ ያቀረብ ነው ኩአመን ቤተ ክርስቲያን እከ ተሻማውበት ኤራማኒን ኤንን እቅድ እንድታመቻች ነው አገልጋይ ጥሪ አድርገን አንደኛው ክብረ በዓል ነው፣ ሁለተኛ ኮንፈረንስ ነው። እግዚአብሔር ያሳካል። ሪፖርትን ስላደማጣችሁ ከልብ አመሰግናችኋለሁ።